ሰላም ሰላም ሰላም፣ የዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህን ቪዲዮ ላይክ አድርጋችሁ ጀምሮ፣ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ነገ ሪያክት ነው የምናደርግባቸው እና

አሁን ደውልልኝ እያለ ሲጨቀጭቀኝ የነበረው ልጅ አንቺ ጋር የጻፈ መስሎት እባክሽ ፊዮርዬ የኔ እናቴ የኔ ቆንጆ እባክሽን እባክሽን መቶ ሀያ ክፍል ላይ ቀጥቅጭልኝ አላለም ኮሚንት ላይ ጥቅጥ ዳስ ደብሎስ ደብሎ ማ ፋሚሊ ማንም አይሰማም

ፍላወርም ዶናትም ምንም ምንም በተሰጠ ቁጥር እኔ የቁጥር ላለ ችግር የለም፣ ጥቃቅን ነገሮች ናቸው። ጫወተን ጠፋ በዛው

ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። መሻት ነው። እንደ ድንግ ላይ ይዘዋል። የመላጣ ልጅ ሚዩት እንዳላደርግ፣ አርፈ ተቀመጥ። የምትችይው ከሆነ ውጣ፣ ካልሆነ ውጣ ወይኔ ፈራሁ። ሚውት እንዳታደርገኝ ይፈራዋል። አረኩ ሚውት ለማድረግ ደግሞ ደውለሃል አለ። ለምን ይኸውልሽ፣ ሚውት እኮ አላደረገኝም፣ ግን እንዳደረገኝ አድርጎ ፊልሙን ይሰራል። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ።

እዛለሽ አንቺ ንኮን ያጣሽ፣ እኔ ከዚህ በላይ ቆጣው ወድቃለሁ። እንታው በሷ በኩል አንተ ክብራትና ክብራት፣ የኛ ሳይት ነዋሪዎች በዛ ፎቅ ላይ አስራ ሶስተኛ ፎቅ ላይ የምትመለከቷት ታዳጊ ፊዮሪ ስትባል

እኔው ጋር ቅርብ እኮ ናቸው ደግሞ ሁለቱም ቅርብ ናቸው ደግሞ ናቸው። እኔም እኮ በመስኮት ቦታ ትታዩኛላችሁ ሁለታችሁ። ወይ ታደለ